ሔርሜላዬ አዲስ ፍቅረኛ ይዛ መጣለች ጋይስ፣ አዲስ ፍቅረ ፍቅረኛ ይዛለች። አሁን እንደም ተገላገላችሁ። ለምትሳደቡም ግልግል እኮ ነው ጋይስ፣ ለምትጠራጠሩም። ለብዙ ሰዎች እኮ ያው ጥርጣሬ ውስጥ ከሚገቡ ይሻላል። አዎ፣ ሔርሜላዬ ማለት ነው። እንደዚህ ያው ሸበላን ይዘሽ ነው። ለማንኛውም እሱ ማለት ይሄ ልጅ እስቲ ኢዩት ጋይስ፣ አይመሳሰሉ ኢዩት እስቲ በደንብ አይመሳሰሉ እኔ ሳስበው ወንድም ነው የሚመስለኝ፣ ወይም ወንድም ነው። ከዛ በዘለለ ይኖራል ብዬ አላስብም። ቢኖርም ደግሞ መፍቷ መፍታ ነው ጋይስ፣ አሁ እንደዛ ነገር ነው። ሰላም ውድ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። ኮሜንት ጻፉልኝ ማለት ነው፣ ሀሳብ አስተያየት ካላችሁ ማለት ነው። የምታበራታቱን ደግሞ ከልብ አመሰግናለሁኝ፣ ወዳችኋለሁኝ። መልካም መልካም ኮሜንት ሀሳብ ስጡኝ አመሰግናለሁ የተረዳችሁኝ አላችሁ ከልብ ነው ማመሰግነው ወዳቸዋለሁኝ እንግዲህ በዛሬ ደግሞ ይሄ ፎቶ እንግዲህ በጣም ምልበላችሁ ቲክቶክ ተለቅልቋል አልኳቸው በዚህ ፎቶ ማለት ነው በዚህ ፎቶ ቲክቶክ በቃ የለም ቲክቶክ በዚህ ሰአት የሩታና የሔርሜላ ብቻ ነው ፎቶ ማለት ነው ያነቀነቁ ነው ጋይስ ቲክቶክን አዎ አጀንዳ ሌላ ጦርነት። አሁን በጭራሽ ማለት ነው ጋይስ ጦርነት የሚበርድ አይመስለኝም። የባለፈው እስራኤልና መጀመሪያ እስራኤልና ቤሩት ጀምረ አልነበረ እንዴ? የጦርነት ጦርነት ጋይስ። ከዛ ደግሞ ወደ ሌላ ሀገር ሳስበው ያሁን የጦርነት ነው የተነሳ ጋይስ፣ እሱ ነው የማስበው እና በኢፋን ጦርነት በቲክቶክ መጥቷል ማለት ነው። እኔ ውዶች እና ለማንኛውም ይሄ ፎቶ እንግዲህ ፍቅረኛው ነው ፍቅረኛ ነው ምናምን በቃ ይሄ ቪዲዮ ወጥቷል ሰሞኑን። ፍቅረኛ ይሁን ምን ይሁን የምናውቀው ነገር የለም። በነገራችን ላይ ቢሆንም ደግሞ በሱ አልተጀመረም። እንዲሁም ከጥርጣሬ ከስድብ፣ ከንዝንዝ፣ ከጭቅጭቅ እኮ ትድና አላችሁ እናንተም በሩታና በአብረሽ ብቻ ዘና ያላችሁ ትኖራላችሁ ማለት ነው። ያው እሷ ፍቅረኛ ይዛ ብትመጣ አሪፍ ነው ይሻላል። ሲቀጥል ደግሞ ሲጀምር ለስራ ነው እንጂ አብሮሽን የምትወዳ አይመስለኝም። ጓደኝነት ልትፈልግ ትችላለች፣ ግን የራሷ እዮት አላት። የሩቤላ በነገራችን ላይ ራሷም ተናግራለች። የራሴ እዮት አለኝ የራሴ ላይፍ አለኝ ብላለች ራሷ ማለት ነው። ግን እንደዚህ ያው በፊት ያው አሁኑ አይደለም በፊት አይ ማለት ከአብሮሽ ጋር የሚያደርጉ ነገር ያስጥላ ነበር። አሁን ግን በዚህ ሰዓት እንደዛ አይደለም። ስለዚህ የፎቶ ወንድም ሊሆን ይችላል። ተረጋጉ ማለት ነው እኮ ጋይስ፣ አሁን እንደዛ ነው ወንድም ነው የሚሆነው እንጂ ፍቅረኛ አይመስለኝም። ደግሞ ፍቅረኛ ይዛ ቤት መጣ ምንም ችግር የለውም እኮ ምንም ችግር የለውም። እና ስልሳ ስድስት ስልሳ ስድስት ትላላቸው ኮሜንት ስር ማለት ነው። በተለይ ሔርሜላን ይዤ ሲመጣ ወይም ደግሞ በቃ ምን ልበላችሁ፣ እች ስልሳ ስድስት ትላላቸው። ስልሳ ስድስት ምንድን ነው ግን ምንድን ነው? ትርጉሙን ታውቃላችሁ እንዴ ግን ትርጉሙን ስጀምር ልንገራችሁ ውዶቼ፣ ማለት ሰው የፈለገ ሀሳብ መስጠት ይችላል፣ ግን ከስድብ ውጭ እኳ አስተያየት መስጠት ለማንም ትችላላችሁ። ማፍታችሁን ኮሜንትም የተከፈተው እናንተ እንደፈለጋችሁ ሀሳባችሁ እንድሰጡ ነው እንጂ እንድትሳደቡ ምናምን አይደለም። ምንም አይጠቅማችሁም፣ በነገራችን ላይ በእርግጥ እኔ ብዙ ቤት ብዙ እዚህ ስድብ የለም፣ ግን ቢኖሩ ራሱ ራሳችሁን የምትገመቱ እንጂ እኔ ምንም ከኔ ምንም የሚቀንሰው ነገር የለም። ይህስ በተለይ መጥፎ ኮሜንት የሚጽፉ እኔ ሮሞፍ ነው ማደርጋችሁ። አላስቀምጥም። እኔ ቤቴ ስድብ እስካሉኒ ድረስ እንድትሰዳደቡ አልፈልግም፣ እንድትሰዱብኝ አልፈልግም። ስህተት ከሰራው ይሄ ስህተት ነው ብላችሁ ምክር ነው የኔ ውዶች ማለት ነው። ይሄ የሰው ልጅ ልንገራችሁማ አብረሽ እስከ ዛሬ በልግ ዝገፋይ የነበረ በሩታም እንደዛ ስድብ ነው። የሰው ልጅ ደግሞ ስድብ ልመልስ አይችልም፣ ፍቅር ነው የሚመልሰው ምክር ነው የሚመልሱ። የሰው ልጅ ይህ ማለት ስታስቡ እናንተ ማለት ነው በዱላ የሚስተካከል ሰው አለ። በተቃራኒ በስድብ ሰውን ማስተካከል አይችሉም። ፍቅር ስትሰጡ፣ ይሄ ነገር ትክክል አይደለም ብላችሁ ስትመክሩ ግን ያ ሰው ፍቅር ያሸንፋል ማለት ነው። ገባችሁ? ሔርሜላ ራሱ በፍቅር ሔርሜላ ታይ እንደዚህ ለምን ታደርጋለሽ ብላችሁ በቃ እንዴት እንደወንድ ብትመክሩ ይመረጣ ተም እንደዛ ያስገባቸው አይደል፣ ሩትም እንደዛ። እና ይሄ ነው የምላችሁ ማለት ነው። ካጠፋሁ ይቅርታ ማለት ነው ውዶች። እኔ እኮ ቅር እናንተ ማስቀየም አልፈልግም፣ እግዚአብሔር ምስክሬን። በእርግጥ በንግግሬ ማስቀየም አልፈልግም ሰው፣ ማንንም ሰው ዩቲዩበሮችም ሊሆን ይችላል፣ አስተያየት የምሰጥባቸው ማንም ሰው ማስቀየም አልችልም። ግን በተሰራ አስተያየት ሊሰጥ ይችላል። ይሄ ነው እውነታ ማለት ነው። ግን አትሳደቡ። የሰው ልጅ በስድብ አትመልሱ። ምሽን ውዶች፣ ወዳቸዋለሁ። ላይክ ሰብስክራይብ አርጉ።